ተዋናይት ገሊላ ርዕሶም እና ባለቤቷ ዮናስ ሞባይል በሚል ስም የምናውቀው አቶ ዮናስ ከአስራ አንድ ዓመት ጥበቃ በኋላ የመጀመሪያ ወንድ ልጃቸውን እንዳገኙ እናስታውሳለን። እናም ይህ ወንድ ልጃቸው አርባ ቀን ሞልቶት ክርስትና ተነስቷል። የክርስትና ስነስርዓቱ ላይ ገሊላ ልብ የሚነካ ንግግር አድርጋለች። በተለይ ደግሞ የባሏም ቤተሰቦች ትዕግስት በተመለከተ ማለት ነው። እስኪ እንስማው። እኔ ለሁሉ መልስ እንደሚገኝ ምስክር ነኝ አስራ አንድ

በመጀመሪያ ባለቤቴን አመሰግናለሁ። ስለ ነገር አመሰግናለሁ። በሰው ሀገር እንደሴት ስላረስክኝ፣ ገሜ ስለደረግ፣ ቆሻሻዬ ስላነሳ፣ ስለምን ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መሩ

ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁ ሁሉ በየቤተክርስቲያን ተንከራተታችሁ ያለቀሳችሁ ቤተሰቦች እግዚአብሔር ባችሁን ስለቆጠረላችሁ በጣም ደስ ብሎ ይህ ኮንድ ሰራችሁ። የባለቤቴ እና ተህቶች ሁላችሁ ነው። ጥሩ ስለሆናችሁ አንድ ቀን ኮምፕሌን ስላላደረጋችሁ አስራ አንድ አመት አልወለደችም የልጅ የሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁም አመሰግናለሁ። ቃል የለኝ። በዚህ ማኩራችሁን የመጣችሁን ሰዎች በጣም መመዘግናለን። እግዚአብሔር ብድራችሁን ይፈልናችሁ።

ሁሌ ጊዜ አመሰግናለሁ፣ ሁላችንም አመሰግናለሁ። እግዚአብሔር ይመስገን እንደሰማችሁት ነው። ገሊላ የልጇ ክርስትና ላይ ያደረገችው ንግግር በጣም ልብ የሚነካ እና የታደሙትን ሰዎች በሙሉ እያስለቀሰ ነበረ። ያላለቀሰ ሰው የለም። እሷን በእንባ ተሞልታ ነው ፈጣሪዋን እና የባሏን ቤተሰቦች በሰው ሀገር ላይ ሆኖ ያረሳትን ባለቤቷን እንዲሁም ደግሞ የልጇን የክርስትና አባት ከነ ባለቤቱ ስላረሳችሁኝ ከጎኔ ስለነበራችሁ አመሰግናለሁ ስትል የሰማናት። ከሶስት አመት በፊት የዮናስ ሞባይልን የሀያኛ አመት የምስረታ በዓል አስመልክቶ ታዲያ አዲስ ላይ ሽልማት እየሸለመ ነበረ የዮናስ ሞባይል። እናም ስለ ገሊላ ሲገልጽ በወቅቱ ምንድን ነው ያለው? እናቴ ልቧ እስኪ ደማ ስለምትወደኝ ይመስለኛል፣ ገሊላን እግዚአብሔር የሰጠኝ በጣም ጥሩ ሰው ነች ሲል ገልጿት ነበረ። ገሊላን የተገናኙበት አጋጣሚም የሚገርም ነው። እሱ ቤቶች ድራማ ላይ አይቷት ይወዳት ነበረ። እናም የወንዶች ጉዳይ ላይ የምታውቁት ቴዲ በጣም ወዳጅ ናቸው ከዮናስ ጋር። እናም ይችን ልጅ እንዴት ላግኛት ስል ቴዲ ሰማኝና፣ ችግር የለውም ስፖንሰር እናደርጋለን ማስታወቂያ ትሰሪያለሽ ብለን ሱቅ እንጥራት አለ። ደወለላት። ከዛም መጣት፣ አወራን፣ ማስታወቂያውን አሰራ ናት። እሷም ወዳይ ነበር መሰለኝ፣ ቲያትር ጋበዘችኝ። ቅጥልጥል ኮከቦችን ማለት ነው። ያኔ እሷ ቅጥልጥል ኮከቦች ላይ ተሰራ ነበረ። እናም ቴዲ ነው ትልቁን ስራ የሰራው። ሚዜያችንም ነበረ ስንጋባ። በሁለታችንም በኩል መቀራረቡ እንዲኖር በጣም ጥሯል። በቲያትር ግብዣ የተጀመረው ጓደኝነታችንም ጠንክሮ ወደ ፍቅር ግንኙነት አደገ። ከዛም ድል ባለ ድግስ ተጋባን ይላል ዮኒ። እናም የትዳር ህይወቴ በጣም ሰላማዊ ነው። የትዳር ህይወቱ ሰላም ያልሆነ ሰው የስራ ህይወቱም ስኬታማ አይሆንም። ለእኔ የስራ ስኬት የቤቴ ሰላም ነው። ሰላም የምትሰጠኝ ሚስት ነች። በጣም ጥሩና ሩህሩህ ሴት ነች ሲል ነው ዮኒ ስለ ገሊላ ከሶስት ዓመት በፊት የዮናስ ሞባይል የሃያኛ ዓመት ምስረታ ሲከበር የተናገረው። ገሊላን ብዙ ቦታ እናገኛትም ብዙ ቦታ ኝኝ የምትል አይነት ሴት አይደለችም። የመድረክ ቲያትርን የበለጠ ትወዳለች። የመድረክ ቲያትሮች ብዙ እነ ፍሬሽማንን የሚቀጠልጠል ኮከቦችን ማንሳት ይቻላል። በጣም ጎበዝ ተዋናይት ነች። እናም ለቲያትር ልቤ ያደላል ትላለች። ያው ብዙ አርቲስቶች ለቲያትር ልባችን ያደላል ይላሉ። ምክንያቱ ደግሞ ቀጥታ ከተመልካች ጋር በቀጥታ እየተያዩ ፊት ለፊት የሚሰሩት ስራ በመሆኑ ነው። ቤቶች ድራማ ላይ ለአመታት ያህል ከሰራች በኋላም ቦታውን ለቃ፣ ለአዲስ ተተኪ ተዋናይ ቦታውን ለቃ፣ እሷ ወደ ሌሎች ስራዎቿ የግል ጉዳዮቿ ተመልሳ ነበረ። ይኸው ከዓመታት ጥበቃ ከአመታት በትዕግስት ተማጽኖ በኋላም የወንድ ልጅ እናት ሆናለች። በድጋሚ እንኳን ደስ ያላችሁ። ትዕግስት ጥሩ ነው። መዋደድ ፍቅሩ ካለ እግዚአብሔር የልብ መሻት ይሞላልና፣ በትዕግስት የጠበቁት ስለሆናላቸው በጣም ደስ ይላል። እግዚአብሔር ይመስገን። ብዙዎች ትዳር ከመሰረቱ በኋላ ሁለት ከሶስት ዓመት በኋላ ባለቤታቸው ልጅ እንደማትወልድ ከተሰማቸው ወደ ፍቺ በሚሮጡበት በዚህ ጊዜ ዮናስ ሞባይል ግን ለዛውም በደንብ ገንዘብ ያለው በደንብ ራሱን የቻለ በጣም ታዋቂ የሆነ ሰው ነው። ነገር ግን ትዳሩን አክብሮ በትዕግስት ከሷ ጋር በፈተና ጸንቶ ብዙ ይወራባቸዋል ዩትዩብ ላይ እንዲሆነች ፈታት፣ ተወቹ ተዋት አይነት፣ መሀን ስለሆነች ፈታት አይነት ብዙ ወሬዎች ይወራባቸው ነበረ። ነገር ግን እነዚህን ወሬዎች በትዕግስት ችለው አልፈው ፍቅራቸው አጠንክሯቸው አሁን በልጅ ለመባረክ ስለበቁ በጣም በጣም ደስ የሚል ነገር ነው። ብዙዎች ከዚህ እንማራለን ብዬ አስባለሁ። የተፈቀደልን ነገር ከሆነ መቼም አይቀርም። እናም ደግሞ በቤተ ክርስቲያን ጋብቻ ላይም ቃል ሲገባ መከነች ብዬ ላልተዋት ይባላል። ነገር ግን ካልወለደች ቤተሰብ ራሱ እኮ በጣም ያስጨንቃል አደል እንዴ። ማትወልድ ከሆነ ፍታት፣ ልጅ እንፈልጋለን። በቃ አይነህን ሳታይ ልትቀር ነው። በቃ ልጅም ቢያለሽ በየሄዳችሁበት አጋጣሚ በምትወጡበት በምትገቡበት፣ ድግስ ላይ፣ የራሳችሁ ቤት ላይ፣ መንገድ ላይ አስቁመዋችሁ ራሱ እንደዚህ አይነት ነገሮችን ይላሉ። በቃ አትወልጂም ማለት ነው አትወልድም ማለት ነው በቅሎ ሆነች ማለት ነው የሚሉ በጣም የሚያስጠሉ ነገሮችን እንሰማለን። አንዳንድ ሰው ምን ይሰማዋል፣ ይሄ ሰው ብሎ እንኳን አያስብም። እናም ገሊላ እና ዮኒ ይሄንን ነገር ታግሰው በፈተና ጸንተው ፍቅራቸውን ይዘው ለዚህ መብቃታቸው በጣም ጀግንነታቸውን የሚያሳይ ፍቅራቸውን የሚያሳይ ነው።